ዛሬ በጣም የምንወደው የቤተ ክርስቲያናችን አገልጋይ መጋቢ አማንን ፓስተር አማንን ባርከን ወደ አሜሪካ የምንሸኝበት ቀን ናማሪ አማን በመካከላችን ለአመታት ሲያገለግል በጣም የተባረከ ነው። በጣም እና በጣም ጨዋ ነው። የምሩን አገልጋይ ነው። ጌታን በጣም ነው የሚወደው፣ እና በሁላችን ዘንድ የተመሰገነ ነው። ፍቅራችን ብዙ ነው ለሱ ጄፒኤስ አማንን ስታጣ ሰፊ ነው ጋቡ። በጣም ሰፊ ነው፣ ሁላችን እናውቀዋለን። ቤቱ ግን የጌታ ስለሆነ አማንን መጀመሪያም ለዚህ ቪዥን የሰጠው ጌታ ስለሆነ እግዚአብሔር እንደሚተካልን እናምናለን። እና በጣም ሪሊ ሚስ ነው የምናደርገው ግን የሚሄደው ወደሚኖርበት ሀገር ነው። አንዳንዶቻችሁ እንግዲህ ሶሻል ሚዲያ ላይ አይታችኋል። እንዴ ደስ ብሎ ነው፣ ማንም ማልቀስ የለበትም። በጣም ነው የምንወደው። በጣም ትጉ አገልጋይ ነው። የእግዚአብሔርን ቃል በኃይል ይናቀ የእግዚአብሔር ቃል የተጠቀጠቀ ስለ ወንጌልም መከራ ይከፈለ ዋጋ ይከፈለ በመለኮት አሰራር ነው ከኔ ጋር የተገናኘው እና ትላንት ብያችኋለሁ አ ለነብይነቴ ምስክር እናንተ ናችሁ እንዳልኩት አንዱ ምስክር እሱ ነው። በቀደም ለታይም ስትነግረኝ ነበር የጄሪ ሰርግ ቀን ሚዜ ነበረ እና ጠዋት መጥቶ ደህንነት አስተምሮ ነው ሄዶ ሚዜ የሆነ እስከ ዛሬ የምታያቸውን በጀፔስ የተጠመቁ ሰዎች ሁሉ ብዙዎቻችሁ ታውቃላችሁ እሱን ያስተማራቸው እና አማን የውላቪው በጣም ነው የምንወድ እሱ ከመመስከሩ በፊት እሱ ከመናገሩ በፊት እንደ ቤተ ክርስቲያን እና እንደ ቤተሰብ በጣም ስለምንወደው እስከዛሬ በጄፒኤስ ስለነበረው ቴንኪው ለማለት ጊፍት አዘጋጅተንለታል። እና አይሚ ጊፍቱን ትሰጠዋለች። እራሱ ይክፈት ከፈለገም አይክፈት ይከፈት አይክፈተው። ይሄ ፕሮፌቲክም ነው። ወርቁሌ ዋጋው ይጨምራል፣ ሁሌ ዋጋው ይጨምርል። ወርቁሌ ይፈለጋል፣ ሁሌ ተፈለግ፣ ሁሌ ሰው ይሻማብ። እግዚአብሔር ለበረከት ያደርግ። እረፍት ነበርክ፣ እግዚአብሔር በእረፍት ያኖረ ወዳለሁ። እሽ ጌታ ይባረክ። እስቲ ስለ ሁሉም ለጌታ ክብር እንሰጣለን። ጌታ ስሙ ይባረክ። በፊታችሁ ያቆመኝ ጌታ ስሙ ይባረክ። ጥቂት ነገር መናገር እፈልጋለሁ፣ እንዴት ጄፔስ እንደመጣው ከዛ እግዚአብሔር በዚህ ቤት ያደረገልኝን ነገር መናገር እፈልጋለሁ። አስታውሳለሁ የዛሬ ስድስት ዓመት ነው ወደዚህ ቤተክርስቲያን የመጣሁት። የዛኔ ስመጣ እንደዚህ ቸርቹም አልሰፋም ነበር በእነዚህ ኮለኖች ነበር ቤቱ የሚመለሰው እና የመጣውበት አጋጣሚ ደግሞ በጣም እሱ ልነግራችሁ ፈለጋለሁ። የመጣሁት አርብ ቀን ነው አስታውሳለሁ። የተቀመጥኩትም እዛ አካባቢ ነው። ከእግዚአብሔር ሰው ጋር በአካል አንተዋወቅም፣ ግን ከዚህ በፊት በኤልሻዳይ ቲቪ ላይ ጧት ጧት ሲያገለግል ክፍለ ሀገር ሁኜ አየው ነበር። እዚህ ሀገር የመጣሁት ሰባት ዓመቴ ነው። ሰባት ዓመት ሆኖኛል። አንድ ዓመት እዚህ ሀገር ተቀመጥኩኝና ከዛ ስወጣ ጌታ ተናግሮኝ ነው የወጣሁት። ከልጅነቴ ነው ጌታን የማገለግለው ቤተክርስቲያንም እመራ ነበር። ከዛ ጌታ እዚህ ምድር ጨርሰሃል አሁን ሂድ ብሎኝ ወደዚህ አገር ላከኝ እና ስመጣ ምንም ነገር ሳልይዝ ነው የመጣሁት። በእግዚአብሔር ፊት ነው የምናገረው። ሻንጣይም ብቻ ይዤ ነው የመጣሁት እና እዚህም ሲመጣ ደግሞ የእውነት ለመናገር እንደው እግዚአብሔር ብዙ ተባዙ ያለን እዛ ይመስል የስጋ ዘመዶች እዚህ የለኝም። እና ቀጥታ መጣሁ፣ እዚህ ሀገር መጣሁ። ከዛ አንድ ዓመት እዚህ ሀገር አንድ ሚኒስትሪ ውስጥ አገለገልኩ። በዛ ሚኒስትሪ ውስጥ ግን መቀጠል አልቻልኩ፣ ሚኒስትሩ መቀጠል አልቻለም። የመጨረሻ አማራጬ ወደ ሀገሬ መመለስ ነበር። አስታውሳለሁ ቀኑን እና አንድ ዓመት እዚህ ከተቀመጥኩ በኋላ ከዚህ በኋላ እግዚአብሔር ሆይ አንተ ተናግረ ይሄኝ ነው ከዛ ሀገር የወጣሁትና ከዚህ በኋላ በእንደዚህ አይነት ሁኔታ እዚህ ሀገር ላይ መቀጠል አልፈልግም ይሄ ሀገር በቃ ይሄ ከተማ ለእኔ አይሆንልኝም ብዬ የመጨረሻ አስታውሳለሁ አምስት ቀን ጾም ጸሎት ገባሁና መጸለይ ጀመርኩኝ ወደዛ ለመመለስ እና የመጣሁት ቀን አርብ ነው እንደ ሳምንቱ ለመመለስ መጣሁ አንድ ቀን አሙስ ማታ ቁጭ ብዬ ፌስቡክ እያየው ፕሮፌት ሄኖክ የሚል ጄፒኤስ የሚል ፔጅ መጣልኝ እሱ ፔጅ ላይ ማስታወቂያ አየሁን እና ፕሮግራም እንዳለ አርብ እንዳለ አየሁ። እዛ ላይ ቀጥታ መጣሁን መጥቼ እዛ ጋር ነው የተቀመጥኩት እና የእግዚአብሔር ሰው ወጥቶ ያገለግል ነበር። የእውነት ስነግራችሁ በአካል ተገናኝተን አናቅም። እኔም አግኝቼውም አላቅም፣ እሱም አግኝቶኝ አያቅም። እዚህ ጉባኤ መካከል ተቀመጥኩኝ። ከዛ እያገለገለ በትንቢት መንፈስ አንድ ሰው አለ እዚህ መካከል ምሪት ፈልጌን የመጣው ብሎኝ ከጉባኤ መካከል አስነሳኝ እና አንድ ነው ያለኝ ቃል እንደዚህ ነው። ነገርኩት በቃ እኔ እዚህ ሀገር በቃኝ ብዬ እየተመለስኩ ነው አልኩት። ከዛ እንደዚህ አለኝ እግዚአብሔር ልጄን ወደዛ ምድር እንዳትመልሶ ይላል ብሎ ይሄንን መልእክት ተናገረኝ። ከዛ እንደዚህ አለኝ በኋላ ፈልጋለሁ ቢሮ አገኘኝ አለኝ እሺ ብዬ ፕሮግራም ሲያልቅ ጠብቅ አገኘውት። ማክሰኞ ቀጠረኝ ማክሰኞ ቢሮ አገኘውት። የእውነት ስነግራችሁ በቃ እኔን የተቀበለበት ፍቅርና ፈገግታ የተለየ ነበር። ጊዜ ሰጥቶኝ ቁጭ ብሎ ሰማኝ። ከዛ ጸልየልኝ የነገረኝን መልእክት የዛኔ ማረሰውም እግዚአብሔር እዚህ ቤተክርስቲያን እንድታገለግል ተናግሮኛል። እኔ አባት ሆነ አለሁ ደግሞ ይህንን ቤተ ክርስቲያን እግዚአብሔር ማኮብኮቢያ ያደርግልሃል አለኝ። ሁሌ ማረሰው አንተ ጥቂት ጊዜ ነው እዚህ ቤተ ክርስቲያን የምታገለግለው እግዚአብሔር እንጀራ ሌላ ምድር ነው የሚያደርገው ብሎኝ ይህንን መልእክት ተናገረኝ። ከዚያ ጊዜ ጀምሮ አባቴ ሆኖ ቀረ እና እኔም እዚህ ቤት ቀረው። ለጌታ ክብር ስጡ። የእውነት ስለ ፕሮፌት ስለ አባቴ እንደዚሁም ስለ የፕሮፌት ባለቤት አይሚኔ ማማ ነው መላት ስለ እነሱ ተናግሬ አልጨርስም። የእውነት ፍቅር ከእነሱ አግኝቻለሁ። አንድ ስድስት ዓመት እዚህ ቤት ስቆይ አንድም ቀን ፊታችሁ አልተቀየረብኝም። የእውነት ታውቃላችሁ፣ ከሰው ጋር እንድትቀጥሉ የሚያደርጋችሁ አንዱ ነገር ፊት ነው። አይደ ላባ ማን ነው? ያዕቆብ እኮ ከላባ ቤት እንዲኮበል ያደረገው የአባታችሁ ፊት ተለውጦብኛል ብሎ ነው። እና አንድም ቀን ፊታቸው ሳይለወጥብኝ በፍቅር በሙሉ በፈገግታ የእውነት ፕሮፌትን ታውቁት አላችሁ። እንግዲህ ለኔ አባቴ ነው የሆነልኝ የቅርብ በጣም እንደው ሌሎች አገልጋዮች ጋር የሚታይ ነገር አለ፣ በሳምንት አንዴ ፕሮግራም ላይ መገን። እንደዛ አይደለም። የእውነት የእውነት በቃ ለኔ እንደ ሥጋ አባት ከሥጋ አባት በላይ ሆኖልኝ፣ በቃ ብዙ ነገሮችን ሳልናገረው ነው የሚረዳው። ብዙ ተናግሬ ማስረዳት አልችልም። እንደ ስብከት ላይ ነኝ ትንሽ አፍ የሚከፈተውና ብዙ ሳልናገር ፊቴን አይቶ የሚረዳኝ፣ በጣም እውነት የእውነት ፕሮፌት፣ ስላንተ ቃላት ያጥረኛል። ተቀብለኸኛል፣ ይሄንን መድረክ ሰጥተኸኛል። እግዚአብሔር በልጅነት ይናገረኝ ነበር ከአስር ዓመት በፊት ከሀያላኖች ጋር ምድርቱ ላይ ከሚጠሩ ትልልቅ ከእግዚአብሔር ሰዎች ጋር ትቆማለህ ይለኝ ነበር እና ያ ቃል አንተ አጠገብ በመቆሜ ተፈጽሟል። ኢየሱስ ጌታ ነው። እና የእውነት እንዳልኳችሁ ነው። ምንም ነገር ምንም ነገር አንድም ቀን ፊታቸው ሳይለወጥብህ ማማም የእውነት በጣም ከልቧ ነው የምትወደኝ፣ አውቃለሁ። ገና ስታይን ከርቀት አማንዬ ብላ ነው የምጠራኝና ያ ራሱ ያሸንፈኛል። እና ከዚህ ቤት የትም መሄድ አልቻልኩም። ታውቃላችሁ፣ ኮቪድ ገብቶ እንኳን ቸርች ተዘግቶ ነበር፣ ሌላ አማራጭ ፍለጋ እንኳን አልሄድኩም። ያን ጊዜው እንኳን የእግዚአብሔር ሰው ከጎኔ ነበር፣ አጠገቤ ነበር። እና ብዙ ነገር ሆኖልኛል። እዚህ ቤተ ክርስቲያን ብዙ ነገር ተካፍያለሁ። በእውነት አንተ ውስጥ ያለውን ጸጋ እኔ በጣም ነው የምቀበለው፣ በጣም ነው የማከብረው። ምክንያቱም ሰርቶልኛል አይቻለሁ። በህይወቴ ኢየሱስ ጌታ ነው። ብዙ ነው በቃ እንደው አሁን ወደ ኋላ ሄዳችሁ ሰሞኑን ምናልባት ሶሻል ሚዲያ ላይ ፖስት አረግላችሁ ይሆናል። እና ወደ ኋላ ሄዳችሁ የዛሬ አመት ፎቶ ብታዩና ይህንን አማኑኤልን ብታዩ ታልፉታላችሁ። እና ይሄ ሁሉ ነገር እዚህ ቤት ነው የሆነልኝ። እግዚአብሔር በዚህ ቤት ነው ነገሬን የቀየረው፣ የሰራልኝ ጌታ ስሙ ይባረግ። ሃሌሉያ። እና ፕሮፌት በጣም ወድሃለሁ። በጣም አከብረሃለሁ የእውነት በቃ ማለት የአበሻ ልብ የለህም ባይዘው። እኔ ዝም ብዬ ሳይ የአበሻ ልብ የለህም። የአበሻ ልብ ባይዘው ከባዱ ምን እንደሆነ መሰለ፣ ሲሳካላችሁ አይፈልግም። እና ፕሮፌት ጋር አንዱ ማማው ጋር ሁሌታቸውም ጋር ያየሁት በጣም ትልቁ ነገር ሰው ሲሳካለት በጣም ነው የሚደሰቱ። እውነት የእውነት ሰው ጥሩ ሲለብስ፣ ጥሩ ሲበላ፣ ጥሩ ሲነዳ በጣም ነው ደስ የሚላቸው። እና ከዚህ በላይ ምንም ነገር የለም። አበሻ ይሄንን ማድረግ አይችልምና ይሄንን እናንተ ዘንድ አይቻለሁ፣ የእውነት እና ምንም በቃ እኔ አንዳንዴ ለመናገር ቃላት ያጥረኛል። ጌታ ስሙ ይባረቅ። እንግዲህ እዚሁ ቤት ነው እግዚአብሔር አሁን መሄድበት አገር ውጭኛ የሰጠኝ ፊያንሴን የሰጠኝ አስታውሳለሁ። የዛሬ ሁለት ዓመት ነው የእግዚአብሔር ሰው እዚህ ሰኞ ሰኞ ያስተምር ነበር መለኮታዊ አቅራቦት በሚል እና እግዚአብሔር እዚሁ ከጀርባዬ አቀረበልኝ እና እኔም ሳልክ ደረደር ቀለብኳት። ጌታ ስሙ ይባረክ። የእውነት በጣም የተወደደች ጌታን የምትፈራ በጣም በቃ እኔንም ሪስፔክት የምታረገኝ ለአገልግሎቴ በጣም ከጎኔ የምትቆም የተባረከች፣ ያው ከአንድ ወር በኋላ ሚስቴ ነው የምትሆነውና ጌታ ስሙ ይባረክ። ሁሉ የሆነልኝ ነገር እዚህ ቤት ነው የሆነው። ኢየሱስ ጌታ ነው። እና ሁሌ ፕሮፌት ቅድምም እያለ ነበር የእውነት በትክክል ይናገራል። እኔ ጋር ሆናችሁ ካልተባረካችሁ ካልተሳካላችሁ ሂዱ ይላል ፕሮፌት። ጌታ ምስክር ስለተሳካልኝም ነው የተቀመጥኩት። ህይወቴ ላይ አይቸዋለሁ፣ የእግዚአብሔርን አሻራ እዚህ ቤት ውስጥ አይቸዋለሁ። እና እንደነገርኳችሁ ነው ከልጅነቴ ነው ግማሽ እድሜ በላይ ነው ጌታን ያገለገልኩት፣ ብዙ በወንጌል በቸርች ውስጥ ነው ያሳለፍኩት። እና እግዚአብሔርን አንድ ብዬ አንድ ነገር ጠይቄው ነበር ስጸሌ ዳዊት ዋጋይን እስክሰጠኝ ጻድቃንን ይጠባበቃሉ ያና። እና የእውነት ይሄንን ቃል ይዤ ለአመታት ጸልያለሁና፣ እግዚአብሔር ዋጋዬን በሜሬጅ ስጠኝ ብየዋለሁና፣ እውነት እግዚአብሔር ሰጥቶኛል። ጌታ ስሙ ይባረክ። እግዚአብሔር ከፍሎኛል። በብዙ አቅጣጫ እግዚአብሔር ከፍሎኛል። ፕሮፌት በጣም ወድሃለሁ። ወደዛ እንዳልመለስ እግዚአብሔር አንተን ምክንያት አድርጎልኛል። እግዚአብሔር አንተን አባት አድርጎ ሰጥቶኛል። በአንተ በኩል እግዚአብሔር መንገዴን አቅንቶልኛል። እግዚአብሔር አንተን በር አድርጎ ሰጥቶኛል። በጣም ወድሃለሁ ከአንተ ጋር ያለኝ መንገድ እስከመጨረሻው የእውነት የእውነት ከልቤ ነው የምናገረው። በህይወቴ ውስጥ እኔ እንደዚህ መሸንገልም አልችልም። ግን የእውነት በቃ ስለ ፕሮፌት ሁልጊዜ የምናገረው መልካም ነገር ማለት በቃ የሆነልኝን ነው ማውራው። የጓዳ ህይወት የለውም። ሁሉ ነገር በእኛ ፊት የተገለጠ ስለሆነ አብረን ነው የምንበላው፣ አብረን ነው የምንጠጣው። በቃ እንደ ስጋ ልጁ ነው የሚያቀርበንና ይህንን ሁላችንም አይተናል። የእውነት የእውነት በቃ ፕሮፌት፣ እወድሃለሁ አከብረሃለሁ። ማማ በጣም ወድሻለሁ አከብርሻለሁ። በቃ እናንተ ጋር ያየሁት ፍቅር የተለየ ነው። እኔ እዚህ ቤት መጥቼ ነው እወድሃለሁ የሚለውን ቃል የደፈርኩት እዚህ ቤት ነው። ምክንያቱም ፕሮፌትን አይታችሁ ከሆነ ሁል ጊዜ ፍቅር ነው የሚሰጣችሁ እወድሃለሁ ነው የሚለው። በቃ እና እሱ ራሱ ያሸንፋችኋል። አንተ ስር ሆኖ መቀመጥ፣ አንተ ስር ሆኖ ማገልገል ትልቅ እድል ነው በእውነት ከፕሮፌት ጋር እያገለገላችሁ ወይም ደግሞ እዚህ ቤተክርስቲያን ውስጥ ያላችሁ ሰዎች በጣም እድለኞች ናቸው። እና እኔም በጣም እድለኛ ሁኝ ያለው ጌታ ስሙ የተባረከ ይሁን። በጣም ነው መወዳችሁ። ጌታ ይባረክ። ፓስተር ነጋ ወደዚህ ይምጣ። በተለይ እዚህ ጋር አብራችሁኝም ያገለገላችሁ አገልጋዮች በጣም ነው መወዳችሁ። በጣም ነው በተለይ ፉልታይም የሆናችሁ አብረን እየበላን እየጠጣን እየተጫወትን ጸጋችን፣ እርስ በርስ እየተቀባበልን በጣም አብረን ደስ በሚል ሁኔታ ሆነ። ስድስት ዓመት ሙሉ በጣም በሚገርም ፍቅር ነው አብረን የከረም ነው። እናንተንም ወዳችኋል፣ ጄፒኤስ ፋሚሊ ሆናችሁ ፍሮንት ላይ ያላችሁ ሁሌ አብረን የምናሳልፍ፣ እንደዚሁም ደግሞ እዚህ ቤተ ክርስቲያን ያላችሁ ሰዎች በሙሉ ወዳችኋለሁ፣ አከብራችኋለሁ። ተመልሼ ደግሞ እመጣለሁ። ጌታ ይባር ባይደወ ጄፒኤስ አንድ እግዚአብሔር የሰጠን ትልቅ ጸጋ እኔ ምንድን ነው ማምነው ክርስትና ሲያድቅ ፍቅር ነው የሚሆነው። ሌላ ነገር የለ። በጣም ስታ ማቹር ስታ ዲን ጣቶን ፍቅር ነው በቃ፣ ፍቅር ነው በቃ መጨረሻው ፍቅር ነው። ክራይስት ላይክነስ ክርስቶስ መልክ ፍቅር ነው። እና አርብ አሁን አርብ እዚህ ቀኑ ሙሉ ካገለገልን በኋላ አርባ ምናምን ሆነ ነው ምሳ መመለ ኤቭሪታይ እና እግዚአብሔር ድንቅ ፍቅር ሰጥቶናል። ለዚህ ነው ይህን ሁሉ ፋይትም እየመከትን የምንሄድ። እግዚአብሔር አስደናቂ ፍቅር ሰጥቶናል። ስለዚህ ፓስተር ነጋ ስለአማን የሚለውን ነገር እንስማ። እሺ ጌታ ይባረክ። ደስ ብሏቸዋል የአማን ስኬት። አማን እንግዲህ ያው እሱ ኦልሞስት ብዙ ነገሮችን ተናግሯል። ግን አጠር ያሉ ነገር አንድ ሁለት ሶስት ነገሮችን ልናገር። አማን ከዛሬ አምስት ስድስት ዓመት በፊት ወደ እኛ ቸርች ከመጣ በኋላ እዚህ ፕሮፌት እንደሚያገለግል ከነገረው በኋላ የነበረን ግንኙነት ያው አማን ብዙ መናገር አይችልም። ስብከት ላይ ነው ብዙ የሚናገረው፣ ግን ከኛ ጋር ሲሆን በጣም ይጫወታል። ቀና ነው፣ መልካም ሰው ነው፣ የተባረከ ነው። እንዳለውም ደግሞ ብዙ ዋጋ ከፍሏል በወንጌል እና በጣም የተወደደ የተባረከ ነው። ይሄ መልካምነት ባህሪው አለው እና ቀና ነው፣ የተባረከ ነው። ሌላው ለአገልግሎቱ ያለው ዴዲኬሽን የቲችንግ ዲፓርትመንትን እሱ ነው የያዘው። እና ቲችንግ ዲፓርትመንት የፋውንዴሽን ክላስ ያስተምራል፣ ደህንነት ያስተምራል። እና ይሄ ለአገልግሎቱ ጄፒኤስ ላይ ላለው አገልግሎት ትልቅ እንደ ጀርባ አጥንት ሆኖ ሲያገለግል የነበረ ነው እና ይሄ ትልቁ ኳሊቲ ነው። ጌታ የተባረከ። ሌላው አማን ያው የሚታወቀው በዝነጣው ነው እና ባለፈው እንዲሁም የኋላ ፎቶዎቹን ሲያሳየን ነበር። እና በፊትም በነበረበት አካባቢም ባለው ነገር በደንብ ዘንጦ ነው የሚወጣው። ስለዚህ ዘናጭ ነው ማለት ነው። ጌታ ይባረክ። ስለዚህ አማን በጣም የተወደደ የተባረከ፣ በመካከላችን በእኛ መካከል ከፕሮፌት ጀምሮ ሀይሚ ጀምሮ አንድ ላይ ነው የምንውለው እና ክፉ የለም። ይሄ ምቀኛ፣ ኩርንኩድ የሆነ መንፈስ ያለበት ሰው የለም እና በጣም ፕሮፌትን በጣም የተወደደ ነው። ሌላው ደግሞ አማን እዚህ እንዲቆይ ዋናው ፕሮፌት በጣም ቀና ልብ የተወደደ ልብ መልካም ሰው ስለሆነ ለመሰለህ አንዳንድ ጊዜ በሱሮ ያላችሁ መሪዎች ወይም ከላይ የተቀመጡት ጥሩ ካልሆነ በቃ ሳይመችህ ልትወጣ ትችላለህ። ጥለህ ልትሄድ ትችላለህ። ግን በጣም የተወደደ ለሰው መልካም የሚያስብ የሰዎችን ስኬት በተለይ አገልጋዮችን እንደሚለው እኔ ስር ተከትላችሁ እኔን ተከትላችሁ ካልተሳካላችሁ አቁሙ ነው የሚለው። እኛ ደግሞ ተሳክቶልናል። እኔም ደግሞ አንድ ቀን እመሰክራለሁ የኔን ስኬት። እና እንዲህ አይነት አባት ስለሆነ ነው እንዲህ አይነት አባት ስለሆነ ነው አማን እዚህ መድረስ ምክንያት የሆነው። ስለዚህ ፕሮፌት እግዚአብሔር ይባርክ። ተባረክ አማንዬ፣ በጣም ነው የምንወድህ፣ የተባረክነህ እግዚአብሔር በምትሄድበት ምድር ሁሉ መልካም ያደርግልሃል። እና ይህን ያለኝ መልእክት እግዚአብሔር ይባርክ። ወድሃለሁ። ተባረክልኝ፣ ተባረክልኝ ቅዱሴ ና መጽሐፍ ቅዱስ ደግነታችሁ ለሰው ሁሉ ይታወቅ ይላል። እና አማን በመካከላችን የነበረበትን ዘመን መናገር ገና አልተናገር ነው ከልቤ ነው ምናቸው እና አለሙ ሁሉ ይወቅ። ሂዝ ብለስድ ሆነር አርገን አክብረን ነው የሚሸኘው ጌታ ይባለ ቅዱስ ጌታ ይባረክ። ከመናገሬ በፊት በአቅፈው ደስ ይለኛል። ብዙ ለቅሶ ላይ ጎበዝ አይደለሁም፣ ግን ሊለየን ስለሆነ ባርባር አለኝ። ምክንያቱም አሙ በጣም የተወደደ ሰው ነው። በጣም ቅን ልጅ ነው። በጣም የተባረከ ነው። ለእኔ እንደ አገልጋይ ብቻ ሳይሆን እንደ ጓደኝም ነው። ምንም ክፉ ነገር የለበትም። ጌታን በጣም ነው የሚወደው። ሰውን በጣም ይወዳል። አገልግሎቱን በጣም ይወዳል። ከዛ ሁሉ በዘለለ ሲሰብክ፣ ሲያገለግል የእግዚአብሔር ቃል አፉ ላይ በጣም የሚያምር ሰውን በጣም የሚነካ ለጓደኝነት የሚሆን ለወዳጅነት የሚሆን ቅን ልጅ የተባረከ ነው እና በጣም ነው የምወድ። ሃሙዬ ከፍ በልልን ፕሮፌት ደግሞ የሁላችን አባት ነው። እኔ እንደውም ፕሮፌት ቅባቱን ብቻ ሳይሆን የፕሮፌትን ባህሪው ራሱ ሰው አንዳንድ ሰው ቅባቱን ተወዱና ባህሪው ግን እንትን ይሆናል ወይ ተንኮለኛ ይሆናል ወይ እየሆነ ደስም ሲሳካል የማይወድ ሰው ምናምን ይሆናል። የፕሮፌት ግን ቅባቱ ብቻ ሳይሆን ከቅባት ውጭ ፕሮፌት ባህሪው ራሱ የሆነ ነው። እና ለአማን ስኬት አንዱ ፕሮፌት ነው። እና ፕሮፌትንም ቴንኪው ማለት እፈልጋለሁ። እና አሙዬ በጣም ሙድ ተባረክልኝ፣ ከፍ በልልሽ፣ ጌታ ይባረክ። ሪቼ ሄደች። ጥቂት ጥቂት አገልጋዮች ይናገሩ። እዚህ ቤት በአገልጋዮች ሲኒየር ነግዬ አብሮ ነው የመሰረተው። ና ና ሰለሞን ነግዬ አብሮ ነው ቸርቹን የመሰረተው። ቅዱስን ከመስሪያ ቤት ነው ያስወጣሁት ናውጣ ብዬ። ሪችን መጀመሪያ ዲዛይኒንግ ነው ያስተማርኳት። ከዛ በኋላ ግራጁዌት ካረገች በኋላ ስራ ልትጀምር ስትል ልጅ ነች ጌታ አገልጋይ ነች አለኝ። በጣም እማርፍባቸው ናቸው። ኤቪ እንደዚህ ካሜራማን ነበር ካሜራ ይዞ ነበር። ካሜራውን አስጠየ ነው አንድ ቀን በትንቢት ዜ ቅባት ያለባቸው ናቸው። ጠብቁ፣ ከባድ ፍንዳታ ነው የሚሆኑት እና ሶልም እዚሁ ነው ብዙ ነገር ጌታ የፈታው ስለዚህ እነዚህ ሀያላት ናቸው። አማን ስንልከው እግዚአብሔር ደግሞ የሚተካልናል። አሜ- ለሪች ድል ስጣት እኔ ማለት ሰላም አለኝ። ብዙ ነገር ማለት እችላለሁ። ብዙ ነገር ማለት በጣም ቀና ልጅ ነው ለሰው የሚያስበው ነገር በቃ ማለት ጥሩ ጥሩ የሆነ ነገር ነው የሚያስበው። እና የሄደበትን ጎዳና ደግሞ ለማንም አይደብቅም። ምክንያቱም እኛም በዛ መንገድ ማለት በእንደዚያ እሱ በሄደበት መንገድ ሄደን የምንፈልግበት ደረጃ ላይ መድረስ እንደምንችል ማለት አይደብቅም። የሄደበትን መንገድ፣ ያለፈበትን መንገድ፣ ምን እንዳሳለፈ እና ብዙ ነገሮችን አብረን አሳልፈናል። በዚህ ሁሉ ውስጥ ነው ያየሁት የአማንን ቅንነት። እና አንዳንድ ነገሮች እንትን ሲሉኝ ግራ ሲገቡኝ ጠይቀዋለሁ። አማን ና አሙ ይሄ እንዴት ነው ስለው ማለት ሳይደብቀኝ በቅንነት ነው እንትን የሚለኝ። ና በጣም ቅን ነው የተወደደ ነው ማለት ለእግዚአብሔር ማለት ለእግዚአብሔር ያለው ነገር በጣም ነው የሚያስቀናኝ። ሱ ሳስበው በቃ ማለት እግዚአብሔር ለካ ሰው አለው በዘመኑ ነው የምለው ና በጣም የተወደደ ልጅ ነው ማለት። ከዚህ በላይ ምንም ማለት አልችልም። ወድለው በጣም ነው ወድ አካብረሃለሁ እና አሁን እኛ እንደዚህ የመቆማችን ምክንያት ፕሮፌት ነው። ምክንያቱም እኔ እዚህ ቤት ከመጣ በኋላ ብዙ ነገር ነው የሆነልኝ እና እኔ ሁልጊዜ ጊዜ ነው የምናገረው ከስጋ አባቴ በላይ የሚያስብልኝ በእውነት ማለት ምንም ነገር ሳልናገር አስቀድሞ የሚያውቅ አባት ነው እግዚአብሔር የሰጠኝና እግዚአብሔር ስጠኝ እንዳልኩት አይነት ሰው ነው የሰጠኝ ና በጣም ወዳለሁ፣ አከብርሃለሁ። ጌታ ይባላል። ለኤቢስ ያው አማኒ እኔ ጄፒኤስ ስመጣ መጀመሪያ የተግባባውት ከአማን ጋር እና ብዙ ሰዓት አብረን እናሳልፋለን አማን በምንም አይነት መንገድ ኔጌቲቭ ነገር እንኳን ብትሰጡት ከዛ ውስጥ ፖዚቲቭ ማውጣት የሚችል ልጅ ነው እና በጣም ቅን ልብ ያለው በጣም ትጉ የሆነ አንዳንዱን መንገዶች ከሱ እያየው እኔ የበረታውባቸው ብዙ ናቸው እና ልቡ ደስ ይላል ቸርች ይወዳል አገልጋዮች ይወዳል ፕሮፌትን በጣም ይወዳል እዚ ያለን ሁላችንም በጣም ይወዳል። ለሰው ሰውን ሲያገለግል ከፍቅር የመነጨ አገልግሎት ነው እና አማኔ በጣም በዚህ የተባረከ ነው። የእግዚአብሔር ቃል ዕውቀቱ በጣም ሙሉ ነው። እቀናለሁ አንዳንዴ እሱን እያየሁ በጣም ነው የሚያስቀናኝ። እና ቁጭ ስንል ከሁላችንም የማንጠብቀውን ቃል ከሷ አፍ እንሰማለን እና ደስ የሚል ልብ ያለው ሰው ነው። እንደዚህ ሁሉ ለመሆናችን ይህም ሆኖ ይሄንም ኖሮ እዚህ ጋር ደረጃ ለመድረሱ ዋናው ነው ፕሮፌት ነው ፕሮፌት ነው እና ሁላችንም እዚህ ለመቆማችን፣ እኔ ሁልጊዜ እናገራለሁ ባገኘሁት አጋጣሚ ለሚያቀኝ ሰው ሁሉ ነው የምለው፣ በህይወት እንድቀጥል እግዚአብሔር ምረት አደረገልኝ። በእግዚአብሔር ቤትና በአገልግሎት ደግሞ እንድቀጥል እግዚአብሔር ፕሮፌት እሰጠኝ። እና ለሁላችንም ለሁላችንም ሁላችንም የምናወራው ነገር ነው ከፋሚሊዎቻችን የምንደብቀውን ነገር ቤተሰብ የማያውቀውን ብዙ ነገር ብዙ ገበና ፕሮፌት ያውቃል። እና ብዙውን እኔ አንዳንዱን ጉዳይ እሱ ባይሆን ኖሮ ሌላ ሰው ቢሆን ኖሮ እግዚአብሔር እሱን ባይሰጠን ማለፍ ማንችላቸው ብዙ ነበሩ እና ብዙ ረድቶናል ፕሮፌት። ለዚህ ፍሬ ሁሉ እሱ ነው ዋናው መነሻው። አማንዬ ወድሃለሁ፣ በጣም ደስ ብሎኛል ጌታ ስላደረገው። ናሱ እሺ፣ አመሰግናለሁ። ፕሬዝ ጋድ። አማንዬ እንግዲህ ያው ብዙ አብሮኝ የሚያገለግሉ ወንድሞቼ ብዙ ተናግረዋል። አማን እንግዲህ የመጀመሪያ ጊዜ ፕሮፌት ተንብዮለት የመጀመሪያ የተገናኘ ነው ከኔ ጋር ነውና፣ በር ላይ ትዝ ይለኛል፣ ፊዚካሉም ትዝ ይለኛል። ከኔ ራሱ አለሰ ነበርና ቀን ነው፣ እግዚአብሔርን ይወዳል። ያው እንደተነገረው ነውና በአገልግሎት ውስጥም የእግዚአብሔር ሰው ነብይ ሔኖክ የሰጠውን የትኛውንም ኃላፊነት በትጋት የሚወጣ ከማንም በላይ ከኛ በላይ ብዙ ነገር የሚያገለግል ሰው ነው። እግዚአብሔር ደግሞ ያው እንግዲህ መልካም አድርጎለታል ማለት ነውና ስለዚህ እንግዲህ አማን ብዙ አገልጋዮች እንዳሉት ቀን ነው፣ በጎ ነው። ለእግዚአብሔር ያለው ነገር ትጋቱ ሁሉ መልካም ነው ያለው ነገር እና እዚህ ከመጣ እንግዲህ ብዙ ነገር ብቻ አይደለም የተለወጠ። ያው ፊዚካሊም ተለውጧል፣ ጡንቻዎቹም ከፍ ከፍ ብለዋል። ኢየሱስ ጌታ ነው እና በጣም ውድሃለኝ። እግዚአብሔር ስላደረገልህ ነገር በጣም ደስ ብሎኛል። ፕሮፌት በጣም ቴንኪ ዩ። እዚህ ለመድረሳችን ትልቅ ነገር ነው። ለእሱም እንግዲህ መልካም ጉዞ ይሆንለን ሪች እንድትናገር ፈልግ። ምክንያቱም ሪች ከእኔ ጋር ኦልሞስት ቸርቹ እንደተመሰረተ ነው የመጣችው። ብዙ ዓመት ነው አብረኝ የቆየችው። ስለ አማን ጥቂት እንድትናገር እፈልጋለሁ። እና ያ ሚሹ እንግዲህ አማን ና የምንተዋወቀው ያው እዚህ ቸርች ነው ግን ሰፈራችን አንድ ስለነበረ ሁሌ አብረን ነው የምንሄደው፣ አብረን ነው የምንመጣ የነበረው። እና በጣም የሚገርመኝ ነገር ልንገራችሁ። አብረን ስንሄድ አብረን ስንመጣ ሁሌ የሚያወራኝ የሆነ የእግዚአብሔር ቃል አለው ላይክ መንገድ ላይ ስንሄድ ሁሌ የምንጨዋወተው የሆነ እግዚአብሔር ቃል አለው። ሁሌ እና በቃ በመንፈስ እየተቀጣጠልን ነው። ኢቭን ላይክ በታክሲ ስንሄድ ከሜክሲኮ ከዛ ጀሞ ነበር ሰፈራችን እና ወደዛ ስንሄድ ሜክሲኮ ጋር የሆነ ምን በላት ነገር አለች እና ደብሮ ደብረ ወርቅ ንጻ ጋር ስንደርስ ድንች በሚጥሚጣ ምናምን ተለውሰው አይደለም። ከቦሌ ታክሲ ሜክሲኮ ጋር ንወርድና ከዛ አስቡ የጀቡ ታክሲ እዛ ተመልሰን ወደ ደብረቅ ተመልሰን በልተን እየበላን ድረስ እንሄዳለን። እና አማኔ በጣም ቅን ነው አማኔ በጣም ቅን ነው፣ በጣም ትሁት ነው። በቃ ሁሌ በእግዚአብሔር ላይ ያለው እምነት ይገርመኝ ነበረ። ብራይት የሆነ ፊቸር ነበር የሚታየው። ይሄ በነበረው ሲዌሽን አልነበረም ራሱ ከአንተ ብዙ ያለው ባርከንም ሸኘው። ናዚ አሜን በሏ። በሄደበት መንገድ ይቅናው። እግዚአብሔር ካሰበው በላይ መንገዱን አከናውንለት። አሜን። ዘመኑን ሙሉ የቀባት ሰው ይሆን። አንዳች የጠነከረ በራ አግኘው። ሁሉ ይሰካካለት። እግዚአብሔርን የማገልገል ምልክት ይሆን። እግዚአብሔርን በማገልገሉ እንዲተባረከ ይባል። እጃችንን በሱ ላይ ጫንበት። በዚህ ቤተ ክርስቲያን የሚሰራው ኪዳንና ሞገስ ይከተለው። ይሁን አለ። ተባረከ